በፍጹም አያነጹም። አሁን በጣም መስመው የለቀቀ ጨዋነት የጎደለው ለሰው ስብዕና ጭምር የማይጠነቀቁ አገልጋዮች መድረክ ላይ የምናይበት ዘመን ቢኖር ይሄ ዘመን ስለሆነ ቤተ ክርስቲያን ተከታትላ ጨዋ አገልጋዮችን መፍጠር አለባት፣ እንደ ክርስቶስ። ስለዚህ ለስብዕና የሚጠነቀቅ የሰዎችን ስብዕና የሚያከብሩ፣ ከቃላቸው ጀምረው በጣም የሰዎችን የሚያከብሩ አገልጋዮችን ማምጣት አለብን። እንደነኛ አገልጋዮችን ባላበዛን ቁጥር ቤተ ክርስቲያን የምትቀበለው የምታገኘው አገልግሎት በጣም የከሸፈ ለመፍረስ የሚያጋልጣ ስለሆነ ጥንቃቄ ማድረግ አለብን ብዬ አስባለሁ። ለዛ ሁለት ጥቅስ ነግሬያቸው ባለፈው ሳምንት እሱን አልቆይበትም። ባለፈው ሳምንት የማርቆስ ወንጌል ምዕራፍ 7 ቁጥር 32 እና ማርቆስ ወንጌል ምዕራፍ 8 ቁጥር 23 ላይ ጌታ ኢየሱስ ክርስቶስ ለሰው አገልግሎት ለሰው ሰብእና እንዴት ይጠነቀቅ እንደነበር አይተናል። ምክንያቱም አንድ ደንቆሮና ኮልታፋ ሰው ወደ እሷ መጡ፣ አድንልን አሉት። ሊያደርግ የፈለገው ነገር አለ። ስለዚህ እነሱ ፊት ማድረግ አልፈለግም። ያንን ሰውዬ ይዞ ብቻውን ከሰፈር ውጭ እንዴት እንዳወጣው ታያላችሁ። እዛ ምንድን ነው ያደረገው? እነ ጣቶቹን በጆሮቹ መካከል አስገብቶ ምራቁን ተፍቶ ሲያበቃ ምላሱን ዳሰሰው ነው የሚለው። ይሄንን እነሱ ፊት አድርጎት ቢሆን ምን እንዴት ሊረብሽ እንደሚችል ማሰብ ቆጭ ይችላላችሁ። ከተለያየ አንግል ጨዋ ጌታ ስለሆነ አገልግሎቱ በጨዋነት የተሞላ ጌታ እኛ ስለምንከተል ያንን ሰው ፊት ማድረግ አልፈለግም። ለብቻ ወስዶ ሲያበቃ እንዴት እንደፈወሰውና እንዳዳ ነው እንመለከታለን። ማርቆስ ወንጌል ምዕራፍ 8ን በተመሳሳይ ነው። አንድን እውር ይዘው መጡ አድንልን ብለው ለመውት። ከዛ እጁን ይዞ ከሰፈር ውጭ ያወጣ። እዛም ያደረገው እነሆ በአይኑም ከፍቶበት እጁንም ጫነበት ነው የሚለው። አያችሁ ዮሐንስ ወንጌል ምራፍ ዘጠኝ ላይ ካየ ነው ይለያ ዮሐንስ ወንጌል ምራፍ ዘጠኝ ላይ ወደ መሬት የተፋው ጭቃን ያወካው አይኑን የቀባው። ይሄኛው ግን ዳይሬክት ነው አያቸው። ይሄንን ዳይሬክት አድርጎት ቢሆን ኢየሱስ ሰው ሁሉ እያየ ሊሆን አይችልም። አየ በተወሰነ ሊረብሽ ይችላል። ሊረብሽም ስለሚችል ነው እውሩን ይዞ ብቻውን ከሰፈሩ ውጭ አወጣው። ከዛ በኋላ እንዴት እጁን እየጫነ እንደፈወሰው። እንደውም መጀመሪያ አጥርቶ አያይም ነበር፣ ሰው እንደ ዛፍ ይታየኛል ያለው ከዛ በኋላ አጥርቶ ሲያይ ነው እንግዲህ መለሰው። ለምንድን ነው ኢየሱስ እንዲህ የሚያደርገው? ለሰው ስበና ጭምር ይጠነቀቃል። አንዳንድ የሚረብሹ ነገሮችን ዳይሬክት የማድረግ አይነት ዝንባሌ አልነበረውም። እንዲህ የእግዚአብሔር ቤተ ክርስቲያን የእግዚአብሔር መድረክ እኮ በጣም የተከበረ ነው። ከቃላችን ጀምሮ እኮ ቦታው በጣም የጥንቃቄ የሚጠይቅ ነው። አንድ ማይክ የምሰጠው ለአገልግሎት፣ ማይክ የምሰጠው ሰው በፍጹም ሰውን ሁሉ በሚረብሽ መልኩ፣ ስቅቅ በሚል መልኩ፣ ምነው ባላለ፣ ባልተናገረ፣ ባልቆመ፣ በጨረሰ፣ በወረደ በሚባል መልኩ አንድ አገልጋይ መገለጽ ሲጀምር አይሆንም። ቤተ ክርስቲያን የጨዋዎች ቦታ ነች። ቤተ ክርስቲያን ውስጥ ሰው ሲመጣ ብዙ ሌሰን ነው ይዞ መሄድ ያለበት። አንዱ ሌሰን ጨዋነት ነው፣ ስነ ምግባር ነው። አገልጋዮች በዚህ መልኩ መስመር እየለቀቁ ነው ዛሬ ምድር ላይ የሰውን ስብህና ከብሩም እንዲህ የሰውን ስብእና እና የማያከብር አገልጋይ አምተ የሚሳደብ እንዲህ ባልና ሚስትን የሚለያይ በቃ ያኘከውን ማስቲካ እንኳን ሳያቀ ለሰው ካልሰጠ ብሎ የሚታገል እንዲህ እየሰበከ እጁን ዘርግቶ መባ ከሰዎች በቃ ይሄኛው ቃሌ ከነካችሁ እጃችሁን ወደ ኪሳችሁ ክተቱና ገንዘብ መጅጣችሁ አምጥታችሁ ስጡኝ የሚል የማያፍር እጁን ዘርግቶ የሚቀበል እንዲህ የምናይበት ዘመን ያለ ነው። እንዲህ አይነት የወረደ አገልግሎት የምሰጥ ቤተክርስቲያን፣ ክርስቶስ የሚያውቃት ቤተክርስቲያን አለችም። የሰው ስብስብ ብቻ ነው። ክርስቶስ የሚያውቃት አገልግሎት ቤተክርስቲያን ጨዋነት ያላት፣ ወደዚያ የሚመጡ ሰዎችን ሁሉ የምትማርክ፣ ከመግቢያው ጀምሮ አጠቃላይ ሰርቪሱ በጣም ጨዋነት የተሞላ ከንግግር ጀምሮ፣ ከቃላችን ጀምሮ የተመረጠ ያለበት ደግሞ አንዳንድ ነገር ስናረግ ስናረግ የምናደረገውን ነገር በጥንቃቄ የምናደረግነን፣ እንዴ በጣም አሳቃቂ ነውረኛ ሊደረጉ የማይገባቸው ነገሮች በሙሉ እኮ አገልው አገልያው እንደ ጅብራ ቆሞ ፍርጥም ብሎ ሲያደረግ ታየዋል፣ ያ በቴሌቪዥን ድንገት ታየዋል፣ ያ በሶሻል ሚዲያ ድንገት ታየዋል። ከዛ አማኝ በሙሉ ወንጌል አማኝ በሙሉ የዛ ሰውዬ አይነት ቅርጽ ያለው መልካችን አንድ ይመስለዋል። ኔቨር፣ እንደሱ አይደለም። እኛ የምንከተለው ኢየሱስ ጨዋ የምናገለግለው ጌታ ጨዋ፣ ለሰው ስብና የሚጠነቀቅ በቃ እንዲህ ሲያወራ እንኳን በጥንቃቄ የሚያወራ እወድሃለሁ፣ ነፃ የሚል ከርኅራሄ በርኅራሄ ጭምር የሚያገለግል ጌታ ነው የምናገለግለው። ስለዚህ አገልጋዮች ጨዋ አገልጋይ እንዲሆኑ በየጊዜው ስልጠና መስጠት፣ የንግግር ስነ ምግባር እንዲኖራቸው ማድረግ፣ ባህሉ ምን ይመላል፣ የእኛ ካልቸር ምን ይወዳል፣ ምን አይወድም፣ እሱን ጭምር ያካተተ ስልጠና መስጠትና ሰርመን ዲሊቨር ሲያደረጉ ይህን ሁሉ በካተተ መልከት መልክ አለማድረግ፣ ቤተ ክርስቲያን በሂደት ይጎዳል፣ ማህበረ ምምንን ይጎዳል፣ ወደኋላ ይመልሳል። ስለዚህ ባለፈው ሳምንት እነኝና ያየ ነው። አሁን ምሳሌ አንድ ምሳሌ ሁለት ያየ ነው። እሱን ነው ምሳሌ ሶስት ሌላም ደግሞ ጨዋ ስንሆን መልካችንን ምን አይነት መልክ እንደምናዘይ ይህን ላሳያችሁ ይፈልጋል። በእውነት እላቸዋለሁ የመቅደም ስንችል በጣም ጨዋ አገልጋይ ጨዋ መሪ እንዴት አድርጎ ህዝቡን ይመራ እንደነበር እያሱ ምታዩት መጽሐፈ ኢያሱ ምራፍ 19 ምራፍ 19 ከቁጥር 49 እስከ 51 የኢያሱን የሚገርም ጨዋነትን የምናየው። አያጁ መሪ ስትሆን የቤተ ክርስቲያን መሪ ስትሆን የህዝብ መሪ ስትሆን እንደነ እንደነ ኢያሱ አይነት ጨዋነትን ማናሳይ ከሆነ ምን ያህል ውስብስብ ችግር ውስጥ እንደምንገባ ማወቅ አለብን። እግዚአብሔር ሰዎች በጥንቃቄ እንድትሰሙ ይፈልጋሉ እንደምታቆት ኢያሱ ሙሴ ከሞተ በኋላ አምላክ ፊት ለፊት ያናገረው እኔ ከአንተ ጋር ነኝ ያለው በህይወት ዘመን ሁሉ ማንም አይቋቋምም ያለው በሄደበት ሁሉ ያሸነፈ ጦር የመራ ዮርዳኖስን የከፈለ ንስሐ ሚያቅ ሲሸነፍ ደግሞ ማቅ ለብሶ ጌታ ሆይ ወዮ ስለምን የሚል ከመጀመሪያው ጊዜ ጀምሮ አቋም ያለው እኖ፣ የመጨረሻው የመጽሐፉ ማለቂያ ላይ አሁን ከዚህ በኋላ ነገሮች አልቀዋል ማምለክ የምትፈልጉትን ነገር ዛሬ ምረጡ፣ እኔና ቤቴ ግን አምላክን ነው የምናመልከው ብሎ በአቋም አምላክን እንደሚከተል ያስታወቀ ጀግና መሪ ነው ኢያሱ። ይሄ እንግዲህ መጨረሻ ላይ ሁሉን ካሸነፉ እነህ ሰባት ነገስታትን ካሸነፉ በኋላ እርስት ሲከፋፈል ሙሴ ባስቀመጠው ህግ መሰረት እግዚአብሔር ለሙሴ በገለጠው ህግ መሰረት ነው ርስት ያካፈው። ዝም ብሎ ማንም የጎበዝ አለቃ መጥቶ ርስት አይደለም የወሰደው። በተቀም ለእያንዳንዱ የነገድ አለቆች ሙሴ ባስቀመጠው አምላክ በነገረው መሰረት ኦልሞስት ካርታውን ዘርግተው ከዚህ እስከዚህ ለአከሌ ከዚህ እስከዚህ ለአከሌ ብለው በዝርዝር ነው ያከፋፈሉት። ይህን እንደሚያደረጉት የአይሁድ ሽማግሌዎች በመቅደስ ተገኝተው ነው እርስትን ያከፋፈሉት። አንተ የምትወስደው ርስት ይሄንን ነው፣ አንተ የምትወስደው ይሄንን ነው ብለው አከፋፍለው ነው የጨረሱት። ጨዋ በሆነ መንገድ ነው የእርስት አከፋፈሉ ያለቀው። በነገራችን ላይ እኔ አሁን ጥያቄ እያሱ ግን እርስትን ሲወስድ ከሌላው እንዳንዱ እንደ አትሊስት እንደው አንደኛ ስቢወስድ ምን ችግር አለ ሁለተኛ ስቢወስድ ጦሩን የመራው እሱ ነው። ፊት አውራሪው ዋናው መሪው እሱ ነው። አያችሁ ያን ሁሉ ህዝብ የመራው እሱ ነው። ፊተኛ ሆኖ የመሪነትን ሚና ተወጥቶ አሸናፊ ያደረጋቸው እያሱ ነው። ግን እርስት የወሰደው አንደኛ ነው? አይደለም። ሁለተኛ ነው? አይደለም። መጨረሻ መጨረሻ። እርስት የወሰደ መሪ አላየሁም። ያውም አሸንፈ ድል አድርገ እየዘፈንክ እየገባ ምጦሩን እየመራ እየገባ መንግስት ሆነ አሸናፊ ሆነ እርስ ሲከፋፈል መጨረሻ የምትሰለፍበት ምክንያት ምንድን ነው? ዛትማ ጨዋ ስትሆን የአገልግሎት ክሎቱ ሲገባ የመሪነት ክሎቱ ሲገባኝ ልሆን የምችለው እሱን ነው እንጂ መሪነትን ተጠቅሞ አለቅነትን ተጠቅሞ እኔ ከወሰርኩኝ ከሞላልኝ በኋላ እኔ ከወሰርኩ ብቻ ሳይሆን ልጆቼም፣ ከዛ የልጅ ልጆቼም፣ ዘሮቼም፣ ጎሳዎቼም ከወሰዱ በኋላ የተረፈውን ነው እናንተ የምትከፋፈት እምንልን እንደምታቁ። ኢያሱ ግን ይህን አላደረገም። አነባለው። ይህን ክፍል በጥንቃቄ እንዲሰሙ ይፈልጋሉ። መጽሐፉ የሚናገረው ምድ ነው። ኢያሱ ምዕራፍ 19 ከቁጥር 49 ጀምሮ ያነባለው። ምድሩን ሁሉ በየድንበሩ ርስት እንዲሆን ከፍለው ከጨረሱ በኋላ የእስራኤል ልጆች ለነዌ ልጅ ለኢያሱ በመካከላቸው ርስትን ሰጡት በኤፍሬም ተራራማ አገር ያለችውን ተምሳሌ የምትባለውን የፈለጋትን ከተማ እንደ እግዚአብሔር ትዕዛዝ ሰጡት። ከተማም ሰርቶ ተቀመጠባት። ካህኑ አልዛር የኔው ልጅ እያሱ የእስራኤል ልጆች ነገሮች፣ የአባቶች አለቆች በእግዚአብሔር ፊት በሴሎ በመገናኛው ድንኳን ደጃፍ አጠገብ በዕጣ የተካፈሉት ርስት ይህ ነው። ምድሪቱን መክፈል ጨረሱ ይላል። መጨረሻ የጨረሱት ለእያሱ ሰጥተው ነው። እኔ እዚህ ጋር የሚገርመኝ ሁለት ሶስት ነገር አንደኛ የመጀመሪያው እያሱ ርስቱን የተቀብለው መጨረሻ ነበር። ምክንያቱም ምድሩንም ሁሉ በየድንበር ውስጥ እንዲሆን ከፍለው ከጨረሱ በኋላ መጨረሻ እንዴት ነው? መጨረሻ ነው የሚወስደው። መሪ ነኝ እኔ ነኝ እየመራችሁ የመጣሁት እያንዳንዱ ለድል ያበቃሁሽ እኔ ነኝ እኔ ነኝ መሪው እኔ ነኝ። እኔ ህዝቡን ሁሉ ርስት ከሰጡ በኋላ ለእኔ መጨረሻ አይሰጠኛም። ምንም እንኳን የፈለጋትን ከተማ ቢወስድም፣ ነገር ግን የተሰጠው መጨረሻ እንደሆነ ዋቻዋል። እነ ማርያምና እነ አሮን እኮ ሲቀጡ ማርያም በደምብ ስትመታ፣ እነ አሮን ወዮ፣ ኡኡ፣ ባክ ጌታ፣ ወይ ማረን ሲሉ እኮ አብረው የሚጮህ ነው። እያሱ ማለት ማነሱ ሙሴ ማለት እኮ አብረው የሚጮህ አብሮ ሚጮ ሰው እኔ አላየሁም። እንደዚህ ለምን በቃ ቅኖች፣ የዋሆች፣ በጣም ፍቅሮች፣ ለሰው መኖር የሚጨነቁ ሰው አንድ ነገር ደረሰበት ሲባል አይሆንም የሚሉ የሚጸልዩ፣ ጌታ ሆይ እንደውም ጌታ በዛን ጊዜ ዘውልቁ ምናፋሳዎች ላይ ኖ ኖ አስ ሰባት ቀን ማዘን አለባት ብሎ ተከራከራቸው እንጂ እኮ ተጫጫው ካልሆን ጋር ለምን ብዙ ነገራቸው በጨዋነት የተሞላ ነው። ጨዋ አገልጋዮች ናቸው። እንጂ መሪነን ብለው አለቃነን ብለው ስልጣናለን ብለው ይገባናል ብለው አንደኛ ቢሰለፉ እንኳን የሚከለክላቸው እኮ የለም። ሰርተዋል አትሊስት፣ መርተዋል አትሊስት፣ ታዋቅተዋል አትሊስት፣ አዋቅተዋል አትሊስት፣ የእምነት እርምጃ ወስደዋል አትሊስት፣ የዮርዳኖስን ከፍለው ማቅለብሰዋል፣ አልቅሰዋል፣ ይገባቸዋል። መጀመሪያም ቢወስዱ ግን አልወሰዱም። ሲገባቸው እየተገባቸው እያለ መጨረሻ የተሰለፉና ሰው ሁሉ ርስቱን ተከፋፍሎ ሲያበቃ መጨረሻ ሰጡት የሚል ቃል ታገኛላችሁ። ይሄ ብቻ ሳይሆን ቀጥሎ በመጨረሻ መሆኑ ብቻ ሳይሆን ሰጡት የምትቃላለች። ምክንያቱም ቃሉ የሚለው ሰጡት፣ ምክንያቱም ምድሪቱንም ሁሉ በየድንበር ውስጥ እንዲሆን ከፍለው ከጨረሱ በኋላ የእስራኤል ልጆች ለነዊ ልጅ ለእያሱ በመካከላቸው ርስትን ሰጡት ነው የሚለው። ሰጡት ማለት እያሱ ተቀባይ፣ ሰንበዲ ሰጪ ነው። እዚህ ጋር እንዴ ሽማገሎች ፊት ቀርቦ እኮ እርስት የሚያከፋፍሉ የአይሁድ አለቆች ፊት ቀርቦ እነ ማንኛውም ሰው ቀርቦ ተቀበለ። ሰጡት ነው የሚለው ምን መስጠት ያስፈልጋል? እኔነኝ መሪው እኮ እንዴ ነው የምንለው። ጨዋ ስትሆን ነው ይሄ። ሕግን ጠብቆ ስርዓት ጠብቆ የአይሁድ ሽማግሌዎች ሲያከፋፍሉ፣ እሱም በአደባባይ ቀርቦ ነው ካርታውን የተቀበለው። ይሄ ነው የአንተ ድርሻ፣ አምላክ ላንተ የተናገረ ይሄን ነው ብለው ሰጡት፣ እያሱም ተቀበለ ሰጡት መሪው ዋናው እንዴ አያቸው። ጨዋ ስንሆን እኔ እኮ ነኝ የመራው ክብልህ፣ እንደፈለግክ አታደርገውም። ስነ ምግባር ተከትለህ ታደርጋለህ። ይህንን አይነት ኳሊቲ ያላቸው ሰዎች ናቸው እነ እያሱ ህዝብ የመሩት። የእግዚአብሔር ቤተ ክርስቲያን አገልጋዮች ግዴለም፣ እስታተሳችን ከፍ ቢል ለውጥ ያመጣን ሰዎች ብንሆን ስማችን ደጋግሞ የሚጠራ ብንሆን ለዛች ቤተ ክርስቲያን መኖር መተከልና ማደግ እዚህ መድረስ እኛ አንደኛ የምንጠራ ቢሆን እንኳን ጨዋ በሆነ መንገድ ስንሞላ የምንሰለፈው እኩል ነው። ካስፈለገን መጨረሻ ሰው እስኪገርም ድረስ ለትምህርት እስኪሆን ድረስ እንደዚህ አይነት ኳሊቲ ነው ያላቸውና እያሱ የእግዚአብሔር ሰው እሱ ብቻ አይደለም እኮ በሶስተኛ ደረጃ ለእያሱ የተሰጠው ርስ እንደ እግዚአብሔር ትዛዝ የምትል ቃለች። ምክንያቱም እንደ እግዚአብሔር ትዛዝ ሰጡት ነው የሚለው እዛው ክፍል ላይ የእግዚአብሔር ፈቃድ ውስጧል። አምላክ ያዘዘው ነው የሆነው፣ እያሱ የፈለገው አይደለም። አምላክ ያዘዘው ለእያሱና ለዘሩ ይሰጠው ያለው ነገር ነው ለእያሱ የሰጠው እንጂ እንዶ ስላሸነፈ ብዙ ነገር ስላደረገ በቃ ይገባኛል ስላለ የተሰጥ አይደለም። እንዲህ ይመጣልን ይሆን የእግዚአብሔር አገልጋዮች? እንደዚህ ከመጣልን የዋሶ ብለስድ በእውነት እላችኋለሁ ጨዋ በሆነ መንገድ እግዚአብሔርን ቤተ ክርስቲያን የምናገለግል ሲሆን ይሄ ነው የማለፊያ እንጀራ መብላት ስንችል፣ የንጉስ እንጀራ የአለቃ እንጀራ መብላት ስንችል እንደ ነህምያ የአለቃ እንጀራ እንኳን በጎ አልበላሁም አለቃ ሁኜ ቅጥሩ እንዲሰራ የመሪነቱን ሚና ወስጄ ህዝብን ሞቢላይዝ አድርጌ ሰርቼ ወደ ስራዬ እስክመለስ ድረስ እኔ ነምህያ ያለቃ እንጀራ እንኳን አልበላሁም። ማለት ያለቃ ማለት እንደው የተለየ ነገር አላደረግኩም። ማድረግ እችል ነበር፣ ግን የተለየ ነገር እንኳን የማድረግ ዝንባሬ አልነበረኝም። ያለቃ እንጀራ እንኳን አልበላሁም። ከእናንተ ጋር ነው አብሬ የወጣሁት፣ የገባሁት፣ የታገልኩት፣ የሰራሁት፣ የጮኩት፣ ያለቀስኩት። በቃ እንዲህ ነኝ እኔ ነው የሚለው ይሄ ዝም ብሎ አይመጣም። የእግዚአብሔርን ቤተክርስቲያን ስናገለግል በጨዋ ደንብ የምናገለግል ከሆነ መሪ ስንሆን ማረግ ስንችል አንደኛ መሰለፍ ስንችል መጀመሪያ መውሰድ ስንችል መቀበል አይደለም መውሰድ ስንችል፣ ከዚህ መልስ የኔ ነው ማለት ስንችል፣ ህግን ጠብቀን ስርዓትን ጠብቀን እግዚአብሔር በወሰነልን አምላክ ባዘዘን በዛ መስበር ብቻ ለመሄድ መሞክርን የሚያክል ጨዋነት የለም። በጨዋነት የሚያገለግሉ አገልጋዮች ያስፈልጋሉ። ቤተ ክርስቲያን ውስጥ አሁን ጨዋነት ይጎላል፣ ስነምግባር ይጎላል። እኖ ለሰዎች ስብዕና የማይጨነቁ የማይጠነቀቁ ሰዎች በጣም የበዙበት ጊዜ ቢኖር ይህ ጊዜ ነው። እንደዚህ አይነት አገልጋዮች ቤተ ክርስቲያን ወደ ልቀት አመጡ። እንደዚህ አይነት አገልጋዮች ቤተ ክርስቲያን ወደምትፈለገው ክብር ማንጠር አይችሉም። አገልጋዮችን ማሰልጠን አለባት ቤተክርስቲያን ምን ማድረግና ምን ማድረግ እንደሌለባቸው ማሰልጠን አለባት። ደጋግመን ደጋግመን ስልጠና ከሰጠን፣ ደጋግመን ከጸለይን፣ ደጋግመን የእግዚአብሔርን ቤተክርስቲያን አገልጋዮች ኢምፓወር ካደረግን ካስታጠቅን፣ እመኑኝ በጣም በጨዋነት የተካኑ ዲስፕሊን ያላቸው፣ ንግግር የሚያውቁ፣ ለእያንዳንዱ ለትንሽ ለትልቁ ጨዋነትን የሚያጋቡ አገልጋዮችን ማምጣት እንችላለን። እነ እያሱ ያስፈልጉናል። በጨዋነት የሚሰሩ መቀበል ሲችሉ መውሰድ ሲችሉ የሚቀበሉ አንደኛ መሰለፍ ሲችሉ መጨረሻ የሚሰጣቸው እንደነኝ አገልጋዮች ያስፈልጉ። ነገር ጌታ ኢየሱስ ክርስቶስ እኮ በአዲስ ኪዳን ግልጽ አድርጎ ነግሮናል። ማቴዎስ ወንጌል ምራፍ ሀያ እኮ የሰው ልጅ ሊያገለግል ነፍሱንም ለብዙዎች ቤዛ ሊሰጥ እንጂ እንዲያገለግሉት አልመጣም ብሎ ጌታ ኮ ነው። ንጉሥ ነው፣ ካህን ነው፣ ነቢይ ነው። አመጣጤ ግን ሰውኔን እንዲያገለግል አይደለም። እኔ ማገልገል ነው ፍላጎቴ። የመጣሁት ለማገልገል ነው። አይ ለማገልገል ነው የመጣሁት። ባሪያ ለመሆን ነው የመጣሁት። ደግሞ ደግሜ ልንገር አሁ ለመሞት ነው የመጣሁት። ነፍሴን አሳልፌ ለእነሱ ለመስጠት ነው የመጣሁት እንጂ እንዲያገለግሉኝ አልመጣሁም። አያችሁ፣ ለማገልገል ስትወስን በቃ አንተ ጌታ ነህ ማለት ሁሉ ነገር የጌትነት መልክ ነው። ንግግር የጌትነት መልክ ነው። አለቅነት ስሜት ይሰማሃል። እያንዳንዱ ሸብረክ ብሎ እስርህ እንዲጎዘጎዝ ትፈልጋል። የማገልገል ዝንባል የሌላቸው ሰዎች እነኝ ናቸው። እነኝ ሰዎች ጨዋነት የላቸው። ከብዙ ነገር አንጻር ንግግራቸውን ጨምሮ አገልግሎታቸውን ጨምሮ በፍጹም የጨዋነት መልክ የላቸው። ስለዚህ ቤተ ክርስቲያን እነሱ እነሱ ያገለግሏቸው ሰዎች አልቲሜትሊ ጨዋነት የሚጎላቸው መረን የሚወጡ እንደፈለገ የሚሆኑ አገልጋዮችና ማህበረ ምምንን ይፈጥራሉ። አገልግሎት በጨዋነት የሚሰጥ ነው። ጨዋ መሆናችን ማረጋገጥ አለብን። እግዚአብሔር ሰዎች በጣም በጨዋነት በጨዋነት የማናገለግል ከሆነ ብዙ ነገራችን ይበላሻል። እኛ የምናገለግለው ለአገልግሎት የጠራን ጌታ ኢየሱስ ግን ግልጽ አቋሙን ነግሮናል። እንደዛ ምንንሆን ይፈልጋል ካገለገልን በኋላ የማንጠቅም ባሪያዎች ነን አድርጎ የተባለውን እንድናደረግ የተላክነን እንዲል በፍጹም በትሕትና ነግሮናል። ይሄ ማለት እግዚአብሔር ሰው ይሄ ማለት ብላችሁ በጣም ጨዋነት የተሞላበትን አገልግሎት መፈለግ አለብን። በጣም ወጣ ወጣ የሚል እንደፈለገ መናገር የሚፈልግ ማየት ይዞ እግዚአብሔርን ዝም የሚያዋርድ እንጸልይላችኋለን በሚል ሰበብ አዋራጅ ነገር የሚያደረግ በቃ የሰዎችን ቀጣይ ነገር የሚያንኳስስ፣ ሰዎች በማህበረሰብ ውስጥ እንኳን እንዳይኖሩ በሚዲያ ያለነሱ ፍቃድ እየለቀቀ አዋራጊ ነገር የሚሰራ፣ እነህ በፍጹም አገልጋዮች አለ የአገልግሎት መልክ አላቸው እንጂ አገልጋዮች አይደሉም ከኛ ጋር መሰለፍ ከቤተክርስቲያን አገልጋዮች ጋር መሰለፍ የለባቸው ቤተክርስቲያን በአቋም በአቋም እንደነኛ አገልጋዮችን መከታተልና ማስቆም ይጠበቅበታል እኛም የምናገለግለው ግን አገልጋይ ጌታ የአዲሱ ኪዳን አገልጋይ ከመነሻው እኔ አመጣቴ ለማገልገል ነው ብሏል በግልጽ ለዚህ ነው አይታችሁ ከሆነ እንደ አገልጋይ የባሪያን መልክ እንድንይዝ በተናገረበት ክፍል ላይ ታስታውሳላችሁ ሉቃስ ወንጌል ምዕራፍ ሰባት ይሄ ቃል በጣም አስገራሚ ነው አንድ ጌታ ይላሉ አንድ ጌታ ባሪያው ሙሉ ቀን ስራ ውሎ ወደ ቤት ሲገባ ሙሉ ቀን ስራ ውሎ አልና የሞቀ አቅርቡለት ራት ይብላ አይልም ያለበት ክፍል ማለት ይገርም አልኩ ሙሉ ቀን እኮ ሲሰራ ነው ያለው ያ ባሪያ ሙሉ ቀን ሲሰራ ውሎ ሲያበቃ ማታ ሲገባ የተለየ ክብር የለውም፣ የሚሰጠው የተለየ ዋጋ የለም። እንደውም መብራት ይዘ ፊት ቁም፣ መብራት ይዘ ፊት ቁም፣ ራቴን እስክበላ እማይባል ባሪያ ማን ነው? ካለ በኋላ አፕሊኬሽኑ ሲሰራ ቁልጭ አድርጎ ሰርቶታል። ምክንያቱም ከእናንተ የሚያርስ ወይም ከብትን የሚጠብቅ ባሪያ ያለው ከእርሻ ሲመለስ ወዲያው ቀረብና፣ በማዕድ ተቀመጥ የሚለው ማን ነው? ጥያቄ ከዛ የምበላውን ራቴን አሰናዳለኝ እስክ በላና እስክጠጣ ድረስ ታጥቀህ አገልግለኝ፣ በኋላም አንተ ብላና ጠጣ የሚለው አይደለምን? ያንን ባሪያ ያዘዘውን ስላደረገ ያመሰግነዋልን? አሁን ያን ሁሉ አሉ። ቀኑ ሙሉ ሰርተዋል። አዎ። ማታ ደግሞ ከመጣ በኋላ ታጠቅና አገልግለኝ ብለዋል። አዎ። ይህን ሁሉ ግን አድርጎ የተለየ ምስጋና ይሰጠዋል አይሰጠውም? ከዛስ በኋላ እንሆ ያንን ባሪያ ያዘዘውን ስላደረገ ያመሰግነዋልን? እንዲሁ እናንተ ደግሞ የታዘዛችሁትን ሁሉ ባደረጋችሁ ጊዜ የማንጠቅም ባሪያዎች ነን፣ ልናደርገው የሚገባንን አድርገናል በሉ። ይሄ እኮ የእግዚአብሔር ሰዎች በጣም የተለየ ኮ ፍልስፍና። ይሄ ማለት በአጭር ቃል ምስጋና አይገባችሁም፣ የሚያገለግሉ የሚደክሙ ሰዎች ምስጋና አይገባቸውም እያለ እኮ አይደለም ጌታ እያለ ያለው ኢንቴንሽነሊ ምስጋና አታሳድ፣ ክብርን አታሳድ። መከበር አለብኝ ብለ ምስጋና አሳዳጅ አትሁን። አስፈላጊ ሆኖ ከተገኘ በእግዚአብሔር ቤተ ክርስቲያን የደከምከው ድካም በሙሉ ካለ እኔ አድርግ የተባልኩትን ያደረግኩኝ የማልጠቅም ባሪያ ነኝ በል። እንዲህ አይነትን መልክ ነው፣ ጌታ ኢየሱስ ክርስቶስ ለአገልጋዮች ማስተማር የፈለገው። ኢየሱስ የመጣውት ለማገልገል ነው። ለማገልገል ብቻ አይደለም እኮ ቤዛ ለመሆን ለመሞት ነው የመጣሁት። በቃ ለመሞት የመጣ አገልጋይ እታች ወርዶ እግርህን ሊያጥብ ቢሞክር ወስኖ ነው የመጣው። እግዚአብሔር ጋር መተካከልን መቀማት እንደማይገባ ቆጥሮ ነው የመጣው። የተለየ ስብና አያስፈልገንም። እግዚአብሔር ሰዎች እኛ የእግዚአብሔርን ቤተ ክርስቲያን የምናገለግል አገልጋዮች በጨዋነት እንደዚህ ሰው አይመችም። ብዙ ዋጋ ከፍሏል። ለቤተ ክርስቲያን አገልግሏል። እግር አጥቧል፣ ዋጋ ከፍሏል፣ ሙሉ ቀን ደክሟል። አሁን ደግሞ ሲመጣ ሻማ ያዝ ተብሏል፣ ጧፍ ያዝ ተብሏል፣ ታጥቃ አገልግይ ተብሏል። አገልግሏል። ደግሞ እንደዛ ሆኖ ጎሽም ያለው የለም። አሁን ብላ ራስ ተባለ። እንደዚህ ሲባል የማይሰማው አገልጋይ፣ እንዲህ ስማው የማይሰማው አገልጋይ በቃ አድርግ የተባልኩት እኔ ያደረግኩት እኔ አልጠቅም ነኝ ብሎ የሚወጣን አገልጋይ ማፍራት እንዴት ነው የሚቻለው? እያቸው ከመጀመሪያው ጊዜ ጀምሮ ቤተ ክርስቲያን በአቋም አገልጋዮችን ማስተማር አለባት። ቤተ ክርስቲያን አካባቢ የሚመጡ ሰዎች በፍጹም የተለየ ክብር መፈለግ እንዳይገባቸው አድርጋ ማሰልጠን አለባት። አንዳንድ እኮ ድንገት ስሙን ከረሳ ድንገት ስሙን ከረሳህ እኮ ብዙ ነገር ሊበጠበጥ እኮ ይችላል። ስብእናችን ቼክ ማድረግ፣ ጨዋነትን መለማመድ፣ ስነ ምግባርን መለማመድ በእግዚአብሔር ቤተ ክርስቲያን ስናገለግል በእውነት የሚገባን ሆኖ እንኳን ሳለ እንደነያሱ አንደኛ መሰለፍ እንኳ ቢገባን እርስ ቅደሙ የምንባል እንኳን ሆነን ሳለ እንዶ መጨረሻ ቢሰጠን መጨረሻ ብንቀበል መጨረሻ ብንሰለፍ እንኳን የተለየ ስሜት የማይሰማን ሰዎች ስንሆን ቀጥታ ክርስቶስን እየመሰልን እግዚአብሔርን መምሰል ማትረፊያ ነው እያልን ወደ እግዚአብሔር ሕልውና ክብር እየተጠጋን እየመጣን ነው ማለት ነው። አሁን ያለውን ነግሞ ስታወት ደግሞ እጅግ በጣም ይከብዳል። የእግዚአብሔር ሰዎች በእያንዳንዱ እንቅስቃሴ ቸርች ውስጥ ስፔሻል እኔ እያልኩ ያለሁት ቸርችን ስናገለግል እግዚአብሔር ቤተክርስቲያን ውስጥ ወንጌል ስንሰብ በጣም ጨዋ መሆናለን ለምን የሚል ጥያቄዎችን ስንጠይቅ እንኳን በአክብሮት መሆን አለብን። መብታችንን ስንጠይቅ እንኳን አክብሮት ባልጎደለው መልክ ጥያቄዎችን መጠየቅ ያስፈልገናል። ይህንን ባያደረግን ቁጥር የምናደርሰው ኪሳራ እጅግ በጣም ብዙ ነው። እግዚአብሔር ሰው እኔ ቤተ ክርስቲያን የላቀ አገልግሎት ማግኘት አለባት በሁሉም ሳይ፣ ለዛ ደግሞ ፊት የሚያደረጉት አገልጋዮች ናቸው ብዬ አምናለሁ። ስለዚህ ቤተክርስቲያን በተገኘ ሁሉ አጋጣሚ አገልጋዮቿን በማሰልጠን ብቃት ያለው አገልግሎት ድሊቨር እንዲያደርጉ በጣም ፑሽ ማድረግ አለባት ብዬ አምናለሁ። ይሄ ሲሆን ቤተ ክርስቲያን ያለ ነውር ሆና ንጽት ሆና ሙሽራውን መቀበል የምትችል አይነት ቤተ ክርስቲያንን ማምጣት እንችላለን። ይሄ በሌለበት ግን ጨዋነት የሌለው ማህበረሰብን ፈጥረን፣ ጨዋነት የሚጎለውን አገልጋይ በቤተክርስቲያን ፈጥረን ስናበቃ ህዝብን የሚያንጽ ነገር መጠበቅ ያለ ንጽት ያለ ነውር የሆነችን ቤተ ክርስቲያን ማየት መናፈቅ ትርጉም ስለሌለው ቤተ ክርስቲያን አገልጋዮች ላይ ጊዜ ወስዳ ኢንቴንሽና መስራት አለባት ብዬ አስባለሁ። እኔ ጌታ ኢየሱስ ቢፈቅድ ለተከታታይ ወራቶች ቤተ ክርስቲያን ውስጥ የላቀ አገልግሎት መስጠት የሚችሉ አገልጋዮችን እንዴት እናምጣ በሚል ዋና ገዢ ሀሳብ ተከታታይ በሆነ መንገድ የተለያየ ርዕሶችን ወደ እናንተ እያቀረብኩ ነው ያለው። ጌታ ቢፈቅድ ደግሞ እነኝኑ ትምህርቶች ሰመር አድርጌ በዩቲዩብ ቻናል ላይ አስቀምጥላችኋለሁ። ፓስተር ጌታውን ታደሰ ሹሜ ብላችሁ ብትገቡና ሰብስክራይብ ብታደርጉ እዛ ውስጥ ያሉትን ከአምሳ የሚበልጡ የቪዲዮ ትምህርቶችን ብቻ ሳይሆን ከዚህ በኋላ የሚሰበኩትንም በተከታታይ ለመጫን እናስባለን። እግዚአብሔር ዘመናችሁን ይባርክ አምላክ እንደ ጨዋ በሆነ መንገድ እያገለገልን የታነጸች ያለ ነውር የሆነች ቤተ ክርስቲያን መቀበር የምትችል እንሆ ቤተ ክርስቲያንን መፍጠር እንድንችል እግዚአብሔር አምላክ በኃይሉ አገልጋዮችን ያስጣት ይባርክም፣ በክርስቶስ ኢየሱስ ስም አሜን።